እኔ በጣም ጥያቄ የሆነብህ ይነገራል እና ከዚህ ከትምህርቱ ጋር የተያያዘ ነው። ሉቃስ ምዕራፍ ስድስት ቁጥር አምስት ላይ የሰንበት ጌታ የሰው ልጅ ነው የሚለው ለኢየሱስ ክርስቶስ ነው እና የሰዎች ልጆችስ በዚህ መልክ በዚህ ተመሳሳይ መጠራት ይችላሉ ለማለት ነው። ላንብብልሽ። ክፍሉ ምናልባት ሉቃስ አምስት ነው ያልሽው? ሉቃስ ስድስት ቁጥር አምስት ቁጥር አምስት የሰው ልጅ የሰንበት ጌታ ነው አላቸው። ይሄ የሰው ልጅ የሚለው ጌታ ለራሱ ነው፣ ራሱን ነው የሰው ልጅ ያለው። ይሄን ነው የምረዳው። እና ግን እኛ ሰዎች ደግሞ ይሄ እንትኑ አውዱ ስለ ኢየሱስ ስለሚናገር እንደዛ ነው ብዬ ነው እኔ ማምነው ማለት ነው። ግን የሰዎች ልጆችስ በዚህ መልኩ ሊጠሩ ይችላሉ ወይ? ለሰንበት ጌታ መሆን ይችላሉ ወይ? ያሽ ያደጋ በርሎ ሆል። ሰላም ጤና ይስጥልኝ እንዴት ናችሁ? እግዚአብሔር ይመስገን። ይቅርታ ሰላም ማለት አለብኝ ብዬ ነው ሰላም ያልኩት። ይሄ ዘምስትለ እንደነገጥኩ አዎ፣ ሰላም ሰላም ሰላም ብያለሁ፣ ሰላም ብያለሁ። እሺ፣ እኔ በጣም ጥያቄ የሆነብኝ ነገር አለና ከዚህ ከትምህርቱ ጋር የተያያዘ ነው ሉቃስ ምዕራፍ ስድስት ቁጥር አምስት ላይ የሰንበት ጌታ የሰው ልጅ ነው የሚለው ለኢየሱስ ክርስቶስ ነው። እና የሰዎች ልጆችስ በዚህ መልክ በዚህ ተመሳሳይ መጠራት ይችላሉ ለማለት ነው አባባሌ? ገብቶሃል? እስኪ ለአንብብልሽ ክፍሉ ምናልባት ሉቃስ አምስት ነው ያልሽው። ሉቃስ ስድስት ቁጥር አምስት ቁጥር አምስት የሰው ልጅ የሰንበት ጌታ ነው አላቸው ይላል። እሺ፣ አዎ ይሄ የሰው ልጅ የሚለው ጌታ ለራሱ ነው ራሱን ነው የሰው ልጅ ያለው። ይሄን ነው እኔ የምረዳው። እና ግን እኛ ሰዎች ደግሞ ይሄ እንትኑ አውዱ ስለ ኢየሱስ ስለሚናገር እንደዛ ነው ብዬ ነው እኔማ ማምነው ማለት ነው። ግን የሰዎች ልጆችስ በዚህ መልኩ ሊጠሩ ይችላሉ ወይ ለሰንበት ጌታ መሆን ይችላሉ ወይ? እንግዲህ ምንድን ነው እንደዚህ አይነት ነገሮች ኮንቴክስታቸው ምንድን ነው የሚባለው፣ አውዳቸው ይወስነዋል። ለምሳሌ ቀን አይገዛንም ለማለት ፈልገው ከሆነ ሰዎች ከምን አንጻር እንደሚናገሩ አላውቅም። ወደ ኢየሱስ ስንመጣ ግን ራሱ ሰንበት የሚባለውን ነገር ያዘጋጀ ቀንንም ራሱ እየፈጠረ ነው እሱ። ስለዚህ በዛ ደረጃ ስንመጣ ከኢየሱስ በስተቀር ቀን የፈጠረ ቀኑን ያዘጋጀ ተብሎ ሊጠራ የሚችል ሰው ሊኖር አይችልም። ግን ቀንም አይሰለጥንበት ለማለት ፈልገው ከሆነ በምን ኮንቴክስት ማለት እንደፈለጉ ሰዎችን አላውቅም ግን ኢየሱስ በተባለ ኢየሱስ ራሱ በሚልበት ልክ ስናወራ ግን የኢየሱስ ከፍ ይላል ከኛ ከኛ ልክ ያልፋል። ሱ አደለም። አሁን እኛ እንግዲህ ቅድም እንዳልኩሽ ማለት ልንገልጽ የፈለግንበት ኮንቴክስት ይወስናል፣ አውዱ ይወስናል። ቀን አይሰለጠንብንም ለማለት ቀን እንደሚገባው ጠቀምበታለው ለማለት በተሰጠኝ ቀን ላይ እኔ የማቀደው መንገድ ነው ማደርገው ለማለት እንደዚህ እንደዚህ የመሳሰሉ ነገሮችን ለማለት ሊጠቀሙበት ይችላሉ። ምክንያቱም ጌታ የሚለው ቃል ገዥነትንም የሚያሳይ ሀሳብ ስለሆነ፣ ነገር ግን ወደ ኢየሱስ ስንመጣ ግን ከዛም ያልፋል። እራሱ ያንን ቀን ያዘጋጀው እሱ ነው። ሰንበት የሚለውን የወሰነውም እሱ ነው። ስለዚህ በዛ ደረጃ ስንመጣ ከኢየሱስ በስተቀር ቀን የፈጠረ ቀኑን ያዘጋጀ ተብሎ ሊጠራ የሚችል ሰው ሊኖር አይችልም። ግን ቀንም አይሰለጥንበት ለማለት ፈልገው ከሆነ በምን ኮንቴክስት ማለት እንደፈለጉ ሰዎቹን አላውቅም። ግን ኢየሱስ በተባለ ኢየሱስ እራሱ በሚልበት ልክ ስናወራ ግን የኢየሱስ ከፍ ይላል፣ ከኛ ልክ ያልፋል የሱ አይደለም አሁን እኛ እንግዲህ ቅድም እንዳልኩሽ ማለት ልንገልጽ የፈለግንበት ኮንቴክስት ይወሰናል አውዱ ይወሰናል ቀን አይሰለጥንብኝም ለማለት ቀንን እንደሚገባው ጠቀምበታለሁ ለማለት በተሰጠኝ ቀን ላይ እኔ በምፈልገው በማቀደው መንገድ ነው የማደርገው ለማለት እንደዚህ እንደዚህ የመሳሰሉ ነገሮችን ለማለት ሊጠቀሙበት ይችላሉ ምክንያቱም ጌታ የሚለው ቃል ገዥነትንም የሚያሳይ ሀሳብ ስለሆነ ነገር ግን ወደ ኢየሱስ ስንመጣ ግን ከዛም ያልፋል። እራሱ ያንን ቀን ያዘጋጀው እሱ ነው። ሰንበት የሚለውን የወሰነውም እሱ ነው። ቀኑንም የፈጠረም እሱ ነው። ወደዛ ደረጃ ስንሄድ ደግሞ ወደ መፍጠር ጋ መድረስ እኛ አንችልም፣ ነው ወደ መስጠት ጋ የተሰጠነን እንጂ ሰጪም አደለንም አው አሁን እንዳልከው ወደ መፍጠር ጋር ሳይሆን ሰንበት ሰዎችን ወደ ታች ሊገዛቸው አይችልም፣ የሰው ልጅ የበላይ ነው ለማለት እንደውም ለሰንበት ጌታዋ ነው ለማለት ይቻላል ወይ ለማለት ነው። ከፈጣሪ ውጭ እንዳልኩሽ ነው፣ ኮንቴክስቱ ነው። ማንኛውም በዛ በተሰጠኝ ቀን ላይ ፕላን ማድረግ የምችለው እኔ ነኝ። እቅድ ማውጣት እችላለሁ፣ ቀን አይገዛኝም ለማለት። አንዳንድ ሰዎች እንደሱ ሊሉ ይችላሉ። ግን አሁን እዚህ ጋ ኢየሱስ ክርስቶስ መናገር በፈለገበት ልክ ስናየው ግን ሰጪ ያንን ሰንበትን ያዘጋጀሁትም እኔ ነኝ፣ የፈጠርኩትም እኔ ነኝ፣ የሰጠኋችሁ እኔ ነኝ ወደሚል ደረጃ በዛ ደረጃ ሁሉ እናያለን የኢየሱስን ማለት ነው። ምክንያቱም የእሱ ልክ ከፍ ስለኝ ስለዚህ በኢየሱስ ልክ ማድረግ ግን አንችልም። ላልሹ ለመጀመሪያው ነገር ቀጥታ የሆነ መልስ ለመስጠት የእኛ የሰንበት ጌታ የሚለውን ነገር በኢየሱስ ልክ እኛ ልንጠቀመው እንችላለን ወይ የሚለው ስንመጣ በኢየሱስ ልክ መጠቀም አንችልም። እሺ፣ አመሰግናለሁ። ተመልሶልኛል። እግዚአብሔር ይባርክ። በጣም ጎበዝ ነህ። በጣም ነው የምወደው ያንተን ትምህርት። አመሰግናለሁ። መውጣት ስለማልችል አስወጣኝ አንተ እሺ።